የኢትዮጵያ ዜና አገልግሎት የተጣለበትን ሀገራዊ ኃላፊነት ለመወጣት የሚያደርገው እንቅስቃሴ የሚደነቅ መሆኑን በሕዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ ገለጸ። በሕዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ አባላት በኢትዮጵያ ዜና አገልግሎት እየተከናወኑ የሚገኙ የለውጥ ስራዎችን ተመልክተዋል። የኢትዮጵያ ዜና አገልግሎት በዲጂታል የመረጃ ተደራሽነት አማራጮች ከኢትዮጵያ አልፎ የአፍሪካ ድምፅ ለመሆን የጀመራቸውን ስራዎች በማስመልከትም ለቋሚ ኮሚቴው ገለጻ ተደርጓል። የቋሚ ኮሚቴው ምክትል ሰብሳቢ አዝመራው አንደሞ፣ በምክር ቤቱ የሚወጡ ሕግጋት በትክክል ከተተገበሩ ተጨባጭ ውጤት ማምጣት እንደሚቻል የኢትዮጵያ ዜና አገልግሎት ማሳያ ነው ብለዋል። የመገናኛ ብዙኅን የስራ ባህሪ ታሳቢ ያደረጉ ሕግጋት፣ ደንቦችና መመሪያዎች በአግባቡ ከተፈጸሙ ውጤት እንደሚያመጡ የኢትዮጵያ ዜና አገልግሎት የሰራተኞች መመሪያን በማጣቀሻ እንደምትገልጸዋል፣ ገልጸዋል። የሚወጡ ሕጎች ለኢትዮጵያ ሕዝብ ጥቅም የኢትዮጵያ የሩቅ ዘመን ራይን ግብ ለማድረስ ሕልማችንን ለማሳካት የሚሄዱ አዋጆችና ሕጎች ናቸው እየወጡ ያሉትና፣ ለአብነት ኢትዮጵያ ዜና አገልግሎት የሰራተኞችን ደንብ መውሰድ እንችላለን። ብዙ አሳሪ የነበሩ ከሚዲያ አውድ ጋር አብሮ መሄድ የማይችሉ አሳሪ የነበሩ አዋጆችን፣ ደንቦችን አሻሽለናል። ይሄ አዋጅና ደንብ እድል ፈጥሯል። ዛሬ ላይ አሁን የምናያቸው የተለያዩ ጅማሮ እያሳዩ ያሉት ጉዳዮች ስናየው ኢንተርናሽናል ቋንቋዎችን ኢንትሮዱስ ለማድረግ ኢትዮጵያን ለሌላው ዓለም ለመሸጥ ቋንቋውን በቋንቋ በመግባ በተግባቦት በአረብኛ በእንግሊዝኛ በፈረንሳይኛ ለመሄድ እየተደረገ ያለው ርቀት አዲሱ አዋጅ አዲሱ የሰራተኛ አስተዳደር ደንብ ያመጣው ነው። ጠንካራ የመገናኛ ብዙኃን የሌለው ሀገር ተሰሚነት አይኖረውም ያሉት አቶ አዝመራው፣ በዚህም ከራስ አልፎ ለሌሎችም ልሳን የሚሆን ተደማጭ መገናኛ ብዙኃን መገንባት ያስፈልጋል ብለዋል። የኢትዮጵያ ዜና አገልግሎት ከዚህ ቀደም የነበሩትን ችግሮች በመፍታት የተጣለበትን ሀገር ኃላፊነት ለመወጣት ያሳየው ቁርጠኝነት የሚደነቅ መሆኑን ተናግረዋል። የኢትዮጵያ ዜና አገልግሎት እያስመዘገበ ላለው ስኬት በትጋት እየሰሩ ለሚገኙ የተቋሙ የስራ ኃላፊዎችና ሰራተኞችም ምስጋና አቅርበዋል። ሚዲያ በባህሪው እውቀት ነው የምፈልግ፣ ክህሎት ነው የምፈልግ፣ ዲቮሽንን የምፈልግ፣ በጣም ከፍ ያለ ቁርጠኝነት የምፈልግ፣ ከፍ ያለ የአገር ወዳድነትን የምፈልግ ከፍ ያለ የህዝቦችን ጥቅም ዴሞክራሲ ስንል እንግዲህ ስለ ህዝብ ነው፣ ለህዝብ በህዝብ ከህዝብ ማለት ነው። ይህንን በአግባቡ ማኔጅ ማስተዳደር የሚችል ተቋም ነው ሚሄደ ሰው እሱን የሚመጥን አሳሪ ያልሆነ ነገር ግን ደግሞ ኃላፊነት፣ ግዴታና መብቱን አውቆ የሚሰራ ሰራተኞች እንዲኖር እድለፈጠረ ነው ማለት ነው። ብቻውን ግን በቂ አይደለም። ይሄ ህግ ወጥቶ ይሄ ደንብ ወጥቶ እሱን የሚመጥን መሪዎች ከሌለ ዋጋ የለውም። ሶ እዚህ ግቢ አንዱ ያየ ነው። እዚህ ያሉት የኢዜአ ማኔጅመንት አካላት በአገር ደረጃ በመንግስት ደረጃ ተመድበው ያሉ ሰዎች ይሄን የወጡ የአዋጁንም የህጎችንም የደንቦችንም ሐሳብ ኢኒሼት በማድረግ ባለቤት ሆነዋል። ኢኒሼት ከተደረገ በኋላ ደግሞ በተግባር በመፈጸም እያሳዩ ያለው ፍሬ እጅግ በጣም ጠቃሚ ነው። ስለሆነም ምቹ የሆነ ህግ ያስፈልጋል፣ ደንብ ያስፈልጋል። ያንን ደንብና ህግ ደግሞ በተግባር የሚወጣ የኢትዮጵያ ልጆች ያስፈልጓል እሱን አይ ቲንክ እዚህ ግቢ እዚህ ተቋም ላይ እያየን ነውና እየተወጡ እንደሆነ በዚህ አጋጣሚ ላመሰግናቸው ይፈልጋል። የቋሚ ኮሚቴው አባል አቡኒ ዓለም የኢትዮጵያ ዜና አገልግሎት ከሀገር አልፎ የአፍሪካን ጥቅም ለማስከበር እየሰራቸው የሚገኙ የመረጃ ተደራሽነት ተግባራት የሚደነቁ መሆናቸውን ገልጸዋል። ኢዜአ በቴክኖሎጂና የሰው ኃይል ሀገራዊ ተልእኮን በብቃት በመወጣት መረጃን በጥራትና በፍጥነት ተደራሽ በማድረግ ሀገራዊ ተልእኮውን በብቃት እየተወጣ ነው ያሉት ደግሞ ሌላኛዋ የቋሚ ኮሚቴ አባል መርዲያማን ናቸው። የህዝብ ተወካዮች ምክር ቤት የተቋማትን የስራ ባህሪ ታሳቢ በማድረግ የሚወጡ የህግ ማዕቀፍ ዝግጅቶች በትክክል እየተተገበሩ እንደሚገኝ ኢዜአ ማሳያ መሆኑን ገልጸዋል። ህጎች ከወጡ በኋላ ቶሎ ብሎ የሚሻሻሉ ደንቦችን ሌሎች መመሪያዎችን ምን አዘጋጅቶ ከመስራት ላይ ክፍተት ይኖራል፣ ብዙ ተቋማት ላይ ማለት ነው። ነገር ግን እናንተ ቶሎ ብላችሁ ደንቡንም ሌሎችንም የሚያስፈልጉ ዶክሜንቶችን ቶሎ ብላችሁ ስለሰራችሁና ወደ ተግባር ስለገባችሁ እኛ ልፋትም አልቀረም ደስ ብሎናል፣ ለማለት ነው። አንደኛው መመስገን የምፈልገው የወጡ ህጎች፣ የወጡ መመሪያዎችና ደንቦች እየተተገበሩ መሆኑን አይተናል ማለት ነው። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ አቶ ሰይፈ ደርቤ በበኩላቸው ኢዜአ ብሔራዊ መግባባትን የመፍጠር ሀገራዊ ገጽታን የመገንባትና የአፍሪካ ድምፅ የመሆን ተልእኮን እየተወጣ መሆኑን ገልጸዋል። ምክር ቤቱ ያወጣው የህግ ማዕቀፍ ኢዜአ ተልእኮን በአግባቡ እንዲወጣ ማስቻሉን ጠቅሰው ምስጋና አቅርበዋል። የዚህ ስራ ውጤት መነሻ እናንተ ናችሁ። እናንተ ናችሁ ህግ ያጸደቃችሁልን፣ እናንተ ናችሁ አዋጅ ያጸደቃችሁልን፣ እናንተ ናችሁ ደንብ ያጸደቃችሁልን፣ ለብዙ ተቋማት የህግ መነሻዎች ብዙ ስራው ሲሰራ ይሄ ፕራክቲሱ ላይ ይተኮራል እንጂ መነሻው ህጉ ነው። ህግ ከሌለ ምንም ነገር መስራት አይቻልም። እና በዚህ አጋጣሚ እናንተ ማመስገን ነው የምንፈልገው።